ሄሉና ያብ ደስታቸው ሳይጨርሱ ድጋሚ ሌላ ጸብ ተፈጠረ። የምሪ ነው ምላችሁ። አረ በጣም ነው የሚደብሩ። ጌታ ምን አለ ከሰው ይወቱ ብትወጡ የምር ይደብራል። ይበቃችኋል። እግዚአብሔርን በዚህ ልክ ድራማ ነው አትበሉ። ድራማ በዚህ ልክ አይሰራም። እግዚአብሔር ነው የምላችሁ ወይስ ተመልካች ላይ ነው ድራማ የምትሰሩ? ግራ አጋባን። ጋይስ ሰላም፣ ሰላም፣ ጤና ይስጥልኝ ፉድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለ የኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማረግ አበረታቱን። ስትገቡ ፊሊስ ላይክ አድርጉ። ሰብስክራይብ አድርጉኝ። ለቤት አዲስ ከሆናችሁ ሰብስክራይብ አድርጎ አይከፈልበትም፣ በእውነት አበረታቱ። እንግዲህ ዛሬ ሄሉና ያብ እንግዲህ ልዩ ደስታ ውስጥ ልዩ ፍቅር ውስጥ ነው ያሉ። እውነት ለመናገር ያ በጣም የልጅ ፍቅር አለ ቤተሰብ ማለት ነው እና እንዴት እንደሚናገረውን ያላቅም እውነት ለመናገር እግዚአብሔር እንግዲህ እውነት ካደረገላቸው በጣም ደስ ይላል። መቼም በልጃ የሰው አይቀልድም። እንግዲህ እውነት ይመስለኛል። እሉም እንደዛ ያለች በዚህ ልክ እንግዲህ ውሸት ይናገራሉ ብዬ አላስብም። በልጅ በልጅ ደግሞ ማንኛውም ሰው አይቀልዱም። ስለዚህ እውነት ከሆነ እግዚአብሔርም በጣም ነው ደስ የምለው። ግን እሉዬ ማለት ነው እኔ ቆንጆ ህይወትሽን ከያቡ ጋር መምራት የምትፈልግ ከሆነ ማለት ነው እኔ ቆንጆ የምር ማትፈልግ ሰዎች ከህይወትሽን አስወጪ፣ ደግሞ አንቺ ህይወት ይዘሻል አልማጭም ከያቡ ጋ ማለት ነው። እንግዲህ እርጉዝ ነኝ አልሹ በጣም ደስ ይላል። ፈጣሪ ያደርግልሽ ማለት ነው። እና ማትፈልጊ ሰው ማለት ነው። ማትፈልግ ልዑል ኪራ በቃ አሶጭ ከህይወትሽ ማለት ነው። የራሴ ህይወት ካለሽ የወንድ ጎደኛ አስፈልግሽም የኔ ቆንጆ ማለት ነው። የምሬ ነው ምልሽ የፈለገ ነገር ቢሆን የወንድ ጎደኛ አያስፈልግሽም። ህይወትሽ የምትፈልጊ አይ ለቁም ነገር ነው፣ ራሴን ህይወት መያዝ ፈልጋለሁ የምትይ ከሆነ ከያብ ጋር መቀጠል ምትፈልግ ከሆነ ልኡልን ከህይወትሽ አስወጪ ማለት ነው። ምንም አስፈላጊ ነው ብዬ አላስብም። የወንድ ጎደኛ ሲጀመር አስፈልግም። እውነት ለመናገር ጎደኛ ካለኝ ለምን ሌላው ጎደኛ አስፈልግም? ቤተሰብ ይህ ሌላ ነገር ያስመስላልና እሉ ማለት ነው። ይህ ነገር አስተካኪ፣ ሲጀምር ልኡል ደግሞ ለእሉ ስሜት አለ፣ ቤተሰብ በጣም ነው የሚወደው። ብዙም ደስተኛ አይደለም እሉ ሆር ጉዝነኝ

እኛ ሴቶች ነን እንጂ ወንዶች ይቀናሉ እንዴ? እና ሄሉ ከያብ ጋር የራሷን ህይወት እንዳትይዛ አይፈልግም። ለምን እንደሆነ አላቅም። ምክንያቱ አልገባንም። ስለዚህ ልዩ ማለት ነው የኔ ቆንጆ በቃ ሴትነትሽን አስከብሪ ማለት መቼም እዚጋ ከሎ ጋ ተኝቶ እዚጋ ሌላ ነገር በማላቸው ተፈጥሮ አንቺ ከሱ ጋ መሆን ትፈልጋለሽ። እንዲ አንቺ ሴትነትሽን አስከብሪ እግዚአብሔርን። መጀመሪያም አንቺ ጥፋተኛ ነሽ። እሱ ከሎ ጋ ሲጣለም ተጎትጠሽ ከሱ ጋ ሄርሽ ማለት ክብርሽን አስከብሪ። ምክንያቱ ወንድ ልጅ የራሳቸው ስታስከብሩ ነው። ወንድ ልጅ ወዳችሁ ማለት ነው። እና እዚጋ እውነት ግራ ተገብቷል። እግዚአብሔር ነው ምላችሁ። ያብ በጣም አዘዘነኝ። እግዚአብሔር እዚጋ እኔስ እኔስ እዛ ጋ ኤሉ ደግሞ አርግዛለች እንዴ? ስንት ቦታ ይሆናል? ወንድ ልጅ ለሁለት ሴት ይሆናል እንዴ? አረ በጣም ነው የሚደብረው። እግዚአብሔር ስንትነታችሁን አስከብሩ። በቃ ያብ እንግዲህ፣ በማላችሁ ግጭት ተፈጠረ። በኤሉና በያብ መሀል ግጭት ተፈጠረ። ተጣሉ እንግዲህ። እግዚአብሔር ፈቅዶ ይሄው ሄሉ በአጋጣሚ ሆነ እርጉዝና፣ እሺ መጣ ቼክ ስታደርገው እርጉዝና ታበላለች። እንግዲህ መቼም ሄሉ ትዋሻለች ብዬ አላስብም። ብዙዎቹ ሄሉ የሄሉ ስራ ታውቃላችሁ፣ ፕራንክ ነው። ይሄ ነገር እውነት አይመስሊም፣ መቼም ሄሉ አታረግዝም የምትሉ ሰዎች አላችሁ። በእርግጥ በዚህ ልክ በዚህ ልዩ ደስታ ላይ ሆና እንዴት በዚህ ልክ ውሸት ታወራለች ብዬ አላስብም። እኔ ሄሉ የእውነቱን ያረገዘች ብዬ ነው የማስበው። እቺ ደግሞ ሊና ነው ልዩ ልዩ ከልዑል የረገዘ ይቻላል? ምን አይነት ጉድ ነው? አንቺ ከልዑል ጋር ተኝታ አይታለ? ቆይ አየች እንዴ? ልዑልና ኤሉ አንድ ላይ ሲተኙ አያየሽ? ኤሉ እግሯን ከፍታ ስትሰጠው አየሽ? እንዴት አየሹ? አረ ምን አይነት ነው እውነት። የራ ሴቶች ራሳቸውን እግዚአብሔር ሚዲያ ላይ አታስጦ እግዚአብሔር ነው የምላቸው። በጣም ነው የሚደብረው። እሺ ልጁ ምን ይሆንልሽ? ግማሽ ለኤሉ ግማሽ ለአንቺ ይሆንልሽ እንዴ? እንዴ ልዩ በማት ተጨነቀ፣ ማለት ነው ሄሉ ደግሞ ትላንትና ዝም ብዬ ልሻለሁ የፈለግሽ ስትናገሪ እኔ ምንም አልተናገርኩብሽም፣ ጸጥ ብዬብሻለሁ። አሁን ግን እኔ ያጠገብ የሆነሽ እሱ ጋር እንደፈለግሽ ልትናገሪ አትች፣ ዝም በይ፣ ከቻልሽ ውጭልኝ ከህይወቴ እና ቤቴ መተሽ፣ አትጩይብኝ፣ ወተሽ አናግሪ ባለቻት እሷ ደግሞ ለሚን ለኔ፣ እኔ ስንት ጊዜ ስልክ ስደው ስደው ለምን አታነሳለኝ? ምንድኑ ምንድኑ ምንድኑ የታየበት እንግዲህ ቅናት አረበ እና ታደ ወንድ ወንድ ልጅ ለሁለት ሆና እንዴ የተኛ በአል ነው ቤተሰብ እሉ ማለት ነው። እኔ ቆንጆ እግዚአብሔርን ከያብ ጋ ህይወትሽን መመራት የምትፈልግ ከሆነ በቃ በተለይ ልዑልን አውጪ ከህይወትሽ ማለት ነው። እና ምንም አያስፈልግም። በቃ በዛ ሰዓት በጥሩም በመልካም ጊዜም በመጥፎም ጊዜም ከአንቺ ጎን ሊሆንም ይችላል። ብዙ ነገር አድርጎልሽ ይችላል። ስለዚህ እዚህ ጋር ሌላ ህይወት ይዘሽ እዛ ጋር ደግሞ ከሌላ ወንድ ጋር መውራት ጎደኝነት አያስፈልግም ብዬ አስባለሁ አይመስላችሁም ቤተሰብ ስለዚህ እዚህ ጋር መወሰን ያለባት ኤሉ ናት ብዬ ነው የማስበው ያብ ደግሞ ልኡልን ማየት አልፈልጉም ከህይወቴ ውጭልኝ እዚህ ቤት እንዳይመጣ በፍጹም አልፈልጉም እሱ ያለባት ቦታ ማየት አልፈልጉም እያለ ነበር እና ኤሉ ማለት ነው እና እራስሽን አስከብር በቃ ነገር ወዱ አይሆኑም። ከህይወትሽ የምታሶጪ ሰዎችን አሶጪ። በቃሽ፣ ከልዑል ጋር ያለሽን ነገር ጨርሽ፣ ከዛ ከያቡጋ በቃ ህይወትሽን ቀጢ። እንግዲህ አንችንሽ የምታቂ ምርጫሽን ማለት ነው እና ማያስፈልጉ ሰዎች አሶጪ ከህይወትሽ ሶስተኛ ሰው አያስፈልጉም። በቃ በሱ ምክንያት ብዙ ነገር ተብላችኋል፣ ብዙ ነገር ግጭት ተፈጥሯል። እንዳለው ማለት ነው ያቡ እንዳለ፣ ልክ በሱ ምክንያት ብዙ ነገር ተብለናል። ስለዚህ ከአሁን በኋላ እሱን አይንም ማየት አልፈልጉ፣ እሱ የቆመበት ቦታ መሆን አልፈልጉም እያለ ነው። እና ሄሉ መወሰን አለብሽ ማለት ነው። እና ሁለቱን አታጋጪ። ስለዚህ በአንድ ነገር ላይ ወሰኝ የወሳኔ ሰዎኝ ስለዚህ፣ እና ደስ ይላል። እግዚአብሔር እንግዲህ የእውነት ያደርግላቸው እንግዲህ በመላቸው ጸብ ተፋጥረዋል ብቻ አላቅም እና ሄሉና ያቡ በመጨረሻ ተፋጠጡ ማለት ነው። የልዑል ልዩ ስትለው ልዩቷ ምን እንዳሰበችው አላቅም ብቻ ልዩ ምን እንዳሰበችው አናቅም። ለምን እንደሆነ ለምን እንደዚያ እንደ አለችው አናቅም በእውነት እና ጥያቄን ሄሉና እንግዲህ ልዑል አንድ ላይ ስለሚቀመጡ አንድ ላይ ስለሚሆኑ ትና እንደ ወንድሜ ነው ማየ አለች። ኤሉ ምንም ነገር በማላቸው የለንም፣ እንዴት እንደዚያ ትለኛለች በማለት ኤሉ ተናዳለች። እጎ አብላለች እነ ነገሩ ብቻ አላቅም፣ ግራ ያጋባል እግዚአብሔርን። ስለዚህ እንደዚህ ነገር ይቅርባችሁ፣ የፈጣሪ ይቅር ይበላችሁ በእንደዚህ ቃል የምትናገሩ በተለይ በልጅ ዙሪያ ላይ የምትናገሩ ሰዎች እግዚአብሔር ልቡን አይስጣችሁ። ብቻ ስለዚህ ኤሉ አንቺ ንሽ ህይወትሽን መመራት ምትች፣ ስለዚህ ማስወጣት ያለብሽን ሰዎች አስወጪ፣ ከያቡ ጋር ህይወትሽን ቀጥ ለማለት ይፈልጋሉ። እንግዲህ የቪዲዮ ከተመቻችሁላችሁ ላይክ አድርጉ፣ በኮመንት ሀሳብ አስተያየታችሁን ጻፉ። በጣም ነው የምወዳችሁ እና ክበሩልኝ የኔ ማሮች።